ባበመማልርትንሬች ጎደኞቹ ዛሬ ስድስተኛ ወሩ ነው። የአርሴማ ማበርተኞቹ የስድስት ወር አወጡላት። ነፍሷን ይማር በገነት ያኖራል። ሁላችንም ልጇንም እናቷንም ብንጠይቅ ደስ ይለኛል። በእኔ በኩል እናቷ ደካማ ነች፣ አልጋለ ቁራኛው ነጉጃ። ልጇ ልጇ ህፃን ልጅ ነች። እውነት በጣም ጠያቂ ነበረች፣ ደውላ የምትጠይቅኝ ነበረች። ጥቁር አንበሳ ተመላልሼ እጠይቃለሁ፣ የካቲት አስራ ሁለት ተመላልሼ እጠይቃለሁ። ምንም ማድረግ አልተቻለም። ማህበርተኞቹንም እግዚአብሔር ቆሚ ያርጋቸው፣ እድሜ ስጣቸው። አስታውሶ ማድረጉ ራሱ በጣም ነው አንድ ጊዜ ደግሞ የልባ ጎደኛ ነበረች እሷ ቤት ነው ተሰብስቦ ይሄ ፕሮግራም እየተደረገላት። ለሷን ጸሎት አርጉላት፣ እግዚአብሔር እድሜና ጤና ስጣት፣ ወልዳ ትሳም። እውነት እናንተን ማበርተኞቹን ቆሚ ያርጋችሁ፣ ለእሷ እንዳሳበችው እግዚአብሔር ያስብላችሁ። ነፍሷን ማር በገነት ያኖራት፣ አንተ ያልከው ይሁን ብዬ ሁሉ ይቺ ነፍስሽን ይማረው። ያው እንደሚታወቀው ዛሬ ሪቾ ስድስት ወሯ ነው። የቅድስት አርሴማ ዘወለተ ጴጥሮስ ማህበርተኞቿ ነን እኛ እና ዛሬ ሰብሰብ ብለን ቀኑን በማሰብ ውለናል። ነፍስሽን ይማረው ሪቾ፣ እንወድሻለን። መኖር እየጓጓሽ ብዙ ቅድ ነበረሽ፣ ግን እግዚአብሔር አልፈቀደውም እና እግዚአብሔር ወደ ራሱ ወስዶሻል እና ነፍስሽን የማሮርቾ እየኖርቻለን ልጅሽን እግዚአብሔር ያሳድጋት። ነፍስሽን ባጸደ ገነት ያኑረው። ቤተሰቦችሽንና መላ ዘመድ አዝማዶችሽን መጽናናት እንመኛለሁ። እግዚአብሔር ልጅሽን ያሳድግልሽ በሰማይ ቤታችን

ነፍሷን ባጸደገነት ያኑርልን። ከሰማዕታት ከደጋጎች ጎን ያስቀምጥልን። ያው ማንይንም እግዚአብሔር ይማርልን። ሁላችንም ፈጣሪ ይጠብቅን። ያው እግዚአብሔር ስለሚወዳት እግዚአብሔር የሚወደውን ነገር አደረገ። ስለሚፈልጋት ይወሰዳት። እግዚአብሔር የሚወደውን ነገር ያደርጋል። ያው ልጇን ፈጣሪ ያሳድግላት። የታመሙ እናት አሏት። ያው እንግዲህ እናቷንም እድሜና ጤና ይስጥላት። ያው ሐኒቹ በዚያ አጋጣሚ ሐኒቹን ላመሰግን ወዳለሁ። ሁላችንን በቃ ሰብሳቢያችን የቅድስት አርሴን የሁለተ ጴጥሮስን ማህበር የሰበሰበች እሷ ናት። ሁላችንን የሚያሰባሰበች እሷ ናት። እኔ ሬችን ያወኳትኝ በሐኒቹ ነው ብቻ ራ ነን ማርግ ይላል አለማልቀም ትንሣኤ ኑረሽ ዛሬ ሂደትሽን ወይ ሰርግሽን ብናከብር ደስ ይለኛል፣ ግን እግዚአብሔር አልፈቀደም። እግዚአብሔር የወደደውን አደረገ። ቢከፋኝም ደስ ብሎኛል፣ ምክንያቱም የቅድስ አርሴማና የቅድስት ወለተ ጴጥሮስ እህቶችሽ ዛሬ የስድስት ወርሽን ጸበል ጸዲቅ አድርገንልሻል። እግዚአብሔር ይመስገን። ያው እግዚአብሔር ፈቅዶ ማህበር እሷ ጋር ነበረና እግዚአብሔር ይመስገን እኔጋ ገብተዋል። እንደ እግዚአብሔር ፍቃድ ያው የቅድስት አርሴ ማለት ጽዋው ይወጣል ማለት ነው። እግዚአብሔር ይመስገን። ያው የእህትነትን ሚስጥር እየተገበሩ ያሉ ማህበርተኞች ስላሉንም እግዚአብሔር ይመስገን። ቤተሰቦች ይሄ ማህበር ቅድም ሲሉ ሰምታችኋል። ሪቾን የሚያውቋት በእኔ ነው፣ ግን ሁሉም ሆስፒታልን ቤትም እየሄዱ እንደ እህት የሚገባቸውን ኃላፊነት እየተወጡ የነበሩ ማህበርተኞች ናቸው። የዓለም ብድር ይግባቸው። እንግዲህ እግዚአብሔር ይመስገን ይህን ማህበርም ስለሰጠን። በዚሁ አጋጣሚ ደግሞ እነዚህ ሰዎች አደር አይንን እየተወጡ አይደለም። እንዳልኳችሁ ብዙ ከቤት አልወጣም። ግን የቻላችሁ እግዚአብሔር የፈቀደላችሁ እግዚአብሔር የረዳችሁ ሰዎች ትንሽ ይህ ብላቴና ልጅና ደካማ እናት አላት፣ ሄዳችሁ እግዚአብሔር ይፈቅድላችሁ ብትጎበኟቸው ደስ ይለኛል። ቀጨኔ አካባቢ ነው የሚኖሩት። እግዚአብሔር ይመስገን። ምክንያቱም ይህን ክብር ያላገኘ ብዙ ሰው ስላለ አመት፣ ሙት አመት፣ አርባ የማይከበርለት ብዙ ሰው ስላለ እኛ ግን እህት ኖሯት ስላከበሩላት፣ ያው ቤተሰብ የሚያከብራልለን ተስፋ እናደርጋለን። እኛ ግን ያው የእህትነት ግዴታችንን ተወተናል እንደ ክርስቲያን። እና በዚሁ አጋጣሚ ደግሞ ወንድማችን አቤል ዛሬ አንድ ወሩ ነው። የእሱንም አምላክ የተክለ ሃይማኖት፣ ነፍሱን ከደጋጎች ጎን ያኑርልን። እሱንም በጸሎታችሁ አስቡልን፣ እኔንም በጸሎታችሁ አስቡኝ፣ የእነሱንም ነፍስ ይማርልኝ። ስለተከታተላችሁ፣ ክብራችሁን ስለሆናችሁ እግዚአብሔር ያክብርልኝ። አመሰግናለሁ። በዚሁ አጋጣሚ ግን ብዙ ማህበርተኞች ነው ያሉት፣ ግማሾቹ ያው አልተነቻቸውም ግማሾቹም ደግሞ ቅድም ምናልባት አይታችኋቸው ይሆናል። ዝናብ ስለመጣ ለመጣ ወደ ቤት ሄደው ነው ቀረጻው ላይ ያልኖሩት። እነሱንም በጸሎታችሁ አስቡልኝ። እግዚአብሔር ያክብር።